የተወረዳችሁ የሞርስ ቤተሰቦች እንደምን አላችሁ? አሁን አንድ ሀሳብ ወደ እናንተ የመጥቻለው ምናልባት ቅንብር ያልሆነ ትክክለኛ ቅጂ የሆነ ቪዲዮ ተመለከትኩና ያንን ቪዲዮ እርግጥ ደግሜ ያላሳያችሁ ኃላፊነት ይሰማኛል ያመጣዋል ያስከትለዋል ብዬ ማስበውን አደጋ ከግምት ውስጥ በማስገባት እኔ ውስጥ የፈጠረው ስጋት ሌሎች ሰዎች ላይ ስጋት እንዲሆን ስለማልፈልግ፣ እንደ ሙያም መፍትሄ መሻቱ ላይ እንደው አይምሮም የተነካ ካለ እንዴት አድርጎ ጤናውን ያገኝ እንዴት አድርጎ ማህበረሰቡን ያገልግል በሚል መጨነቅ ስለሚኖርብን ሌላ ሌላ ጉዳይ አስፈላጊ አይደለም። ምክንያቱም ልጆቻችን ላይ የምንዘራው ነገር ነገ እኛኑ እነሱ ባጨኑት ጊዜ ለእኛው ነው መከራው፣ ለእኛው ትውልድ ነው። እኛ ጥለናት ስንሄድ እችን ምድር መቼም የሚቀጥል ትውልድ አለ። ስለዚህ ያ ትውልድ የሚባላበትን ቂም የሚያያዝበትን እስከዛሬ ለዚህ ሁሉ ያበቃን ከ50 ዓመት በላይ የተሰራብን ትርክቶች፣ የመለያየት ትርክቶች፣ የጸረ አንድነት ትርክቶች፣ የጸረ ፍቅር ትርክቶች አሁን ተጠናክረው እየቀጠሉ በተለይ ይሄ የሶሻል ሚዲያ ተመችቷል። ስምና መልካቸውን አንዳንዶቹ ደፋሮቹ በፊት ለፊት ያልደፈሩቱ በቅጽል ስም በማይታይ ወይም እገሌ ተብሎ በማይባል ምስል ያደርጉና የሚያለያየውን የሚያጋጨውን ትርክት ይለቁልናል። እና ግን እንደዚህ ደግሞ ሆን ተብሎ አጀንዳ ሴት ተደርጎ ህብረተሰብን የሚከፋፍል ለልጆቻችን ጦስ የሚሆን የትውልድ መከራ ያዘጋጀን እየጠመቅን መሆኑን ሳስብ ደግሞ ይህኛው ይበቃናል፣ ከዚህ እንወጣለን ብለን ስንል ደና ሌላ ፈንጂ መቅበራችን እየታሰበኝ ስለምሰጋ ስለዚህ ዛሬ በእርግጥ ያየሁት ቪዲዮ በታዳጊ ህጻን ልጅ የተነበበ ግጥም ነው። ግዕዝ አንማርም የግጥሜ ርዕስ ነው ብላ ነው የምትጀምረው። ታዳጊ ናት። የታዳጊቱን ልጅ ግጥም ሰማሁት። ሰማሁትና ከግጥሙ መልእክት፣ ከስንኝ አደራደሩ፣ ከኪናዊ ችሎታዋ፣ የአነባበብ ዜማዋ፣ ቅላጼዋ የሚጠብቁና የሚላሉ ፊደላትን እንዴት እንደምታጠብቅ እንዴት እንደምትላላ እያልኩኝ ስለ ግጥሙ አቃቂን ለማውጣት አልሆነልኝ። የግጥሙ መልዕክት አስደንጋጭ ነው። ታዳጊ ነች። ግፋ ቢል አስራ ሁለት ዓመት አስር ዓመት ምት እንዱ አስራ ሶስት ዓመት እናርጋት። በእምነቷ ሙስሊም ነች። የበቀለችበት ምድር ደግሞ እንደ ዘረኞቹና እንደ መንደሯን እንጥራ ብለን ብንል ወሎ ነው። የፍቅር ሸማ ከሚባልበት ምድር ላይ እች ልጅ በዚህ እድሜዋ ይህን ግጥማት ጽፎ ይህን ጽፎ የሰጣት ሰው ያሳዝናል። ምንድን ነው ሊያስከትል የሚችለው ነገር ብሎ አለማሰቡ ማለት ነው። እና ሰው ጠፋ ወይ ነው? ተውባይ አገር ሽማግሌ የለንም ወይ ነው? የዚች ልጅ ቤተሰቦች ወይም ይህን ግጥም እንድታነብ ወይም መድረኩን ያመቻቸ ሰውን እሷ ጻፈችው፣ በቃ እንደው የዚህ አንዳንድ ጊዜ የሚወለዱ ሰውን የሚፈጠሩ ምንላችሁ ልጆች አሉ በቅተው የሚወለዱ ልጆች። በኪነ ጥበቡ ውስጧ ሰርጾ የተፈጠረች ልጅ ነች እንበልና ግጥሙን ጻፈችውን እንበል። መድረክ ሲዘጋጅ መድረክ ላይ መድረክ ሲዘጋጅ የመድረኩ መሪ ግጥም አለኝ ላቅርብ እንኳን ብላ አለችው ይባል ግጥሙን ያሏል። ግጥሙን ያለችኝ ሕፃን ልጅ ነች። ምንም ችግር የለውም ብሎ ተዘናጋ እንበል። እንደው እንበል እስኪ እንደው ለመቻል የሚመጡትን ክፉ ነገሮች ለማስቀረት ተቀርጾ በማህበራዊ ድረገጾች ላይ እንዲበተን ያደረገው የመጀመሪያው ሰው፣ ሌላው እየተቀባበለው ነው። የመጀመሪያው ሰው ገንዘብ ያገኝበት ቢያገኝበት ነገ ከሚፈጠረው ችግር ተነገ ወዲያ ከሚፈጠረው ችግር ገንዘቡ ይበልጣል። ወዴት እየሄድን? በዘር ተጓድነን ያነገብነው መሳሪያ ስላለ ጥይቱም አያልቅም! እኛም አንሞትም መስሎን እንዲሁ እንደተጋደልን ወንድም ወንድሙ ላይ እንደተኮሰ ሀምሳ ዓመታት አለፉ። ይሄ ወጣት ትውልድ ነው የትውልድ ለውጥ ስላለ የአባቶቹን ስህተት አይደግምም ብለን ተስፋ እያደረግን እኛ የበቀልነው ከታላላቆቻችን ሆነና የታላላቆቻችንን ስህተት እኛ እየደገም ነው። እንደገና ላልተወለዱት ለሚመጣው ትውልድ ፈንጂ እንቀብራለን። ድሮ ሰውና ሰው አምርሮ ሲጋጭ ዛፍ ስር ሄዱ። ዛፍ ስር ከተጠለለ ዛፉ እንደ አዳኝ፣ እንደ ገላጋይ ይቆጠርና አምርሮ ሊማታ የነበረው ሰው ጠውን ቢያንስ እንደ ዛፍ እንደ መከለያ እንደ መዳኛ የሚሆንን የሃይማኖት አባትም የለም፣ የአገር ሽማግሌም የለም። በየቤተ ክርስቲያኑ አውደ ምሕረት ላይ በየመስጊዱ ሶላት ከተሰገደ በኋላ ተዉ ወንድሞች፣ ተዉ እህቶች፣ አደበርጉ የሚል ሰው ጠፋ በየአውደ መረቱ ላይ ከቃለ ወንጌል በኋላ ተው ልጆች ተው ምዕመናን የሚል ሰው ይጥፋ ኢትዮጵያ ሰው የላትም ሰው አጣች በቃ ሁሉም ጦረኛ ሁሉም ፖለቲከኛ ሆነ እችም ታዳጊ ልጅ እና የእድሜ እኩዮቿ ይህንን ያልተገባ ነገ ወንድሞችና እህቶችን የሚያስኮርፍ በዚህ ጨቅላ እድሜዋ ላይ እንድታስበው እንድትጨነቅበት ማድረግ ስለምን አስፈለገ? ግዝ አንማርም፣ በቃ አንማርም? አስራ ስምንት ዓመት እስኪሞላት ድረስ እስኪሞላው ድረስ ልጅህ በአንተ በወላጁ ቁጥጥር ስር ነው። አታስተምር፣ አታስተምር በቃ አይ፣ ንግግር ያስፈልጋል። የማላስተምርበትን ምክንያት ማሳወቅ እፈልጋለሁ። የወላጅነት ግዴታና መብትን ይዘ ይህንን ካለው የትምህርት ቢሮ ጋር መነጋገር ሮጠው ያልጠገቡ ሕጻናት ጭንቅላት ላይ ይህንን መዝራት ጥሩ ነው? ውጤት አለው? ታሪካዊ ጠላቶቻችን የሚጋልቧቸው ዘረኞች በዘር አቧርነውን፣ በቦጥ ከፋፍለውን የተባላ ነው። አይበቃም፣ የፈሰሰው ደም አይበቃም። የትላንት ሐዘንህ ወጣልህ። ወንድምህን ቀበርከው ዘረኞቹ ሲገሉት፣ በሀዘን እደርኩም ትር ያለው አንጀትህ ቻለ። ረሳኸው? ያንን የሞተው ወገንን ቤተሰብን ለምን? ሌሎቹ ደግሞ ነገ ሲያድጉ እንደየመክሊታቸው እንደየእውቀታቸው ራሳቸውን ቤተሰባቸውን ወገናቸውን እንዲያሳድጉ እንዲረዱ እንዲጠቅሙ ለምን አንተዋቸው? ይሄ ነገር ስር እየሰደደ ከሄደ በኋላ ማጣፊያው ያጥራል። አስተምህሮት ውስጥ የሌለ ነገርን ለምን በልጆቻችሁ ላይ እንደምትዘሩ አላወቅኩም። በእኔ ቤት ያነበብኩኝ ይመስለኛል ስለ ሁለቱም ሃይማኖት ስለ ክርስትናም ስለ እስልምና፣ በሁለቱም ሃይማኖት አስተምህሮ ያንተ ብቻ ነው ትክክል፣ ያኛውን ጥላ፣ ያኛውን አውግዝ የሚል ነገር የለም። በጥሩ ሁኔታ በአሳማኝ ሁኔታ ሰብከህ አሳምነህ ወደ አንተ አምጣ ነው። እስከዛው ደስ የምትሰብከው ሰላም፣ ፍቅር፣ አብሮነት ቀኖና ውስጥም የሌለ በዲኑም የሌለ ግድ የላችሁ። ለዚህ ጉዳይ ዋና ተጠያቂ የምትሆኑት ስንጠፋፋ እንድንጠፋፋ ስንፈልግ ዝም ያሉንና እንድንጠፋፋ መንገዱን ያሳዩን እነዚህ አባቶች ናችሁ ተብላችሁ ትወቀሳላችሁ፣ በወላጅነታችሁ ብቻ ሳይሆን በሃይማኖት አባትነታችሁ ያደ ማን ይሄን አደረገው ሊባል፣ ምናልባት ምናልባትም እኮ እንዲህ አይነት መጥፎ አጀንዳ ሊያስመዘግበንና ለልጆቻችን ሊዘራብን የፈለገው የመጀመሪያው ሰው ወደ አሄር ሄዶ ሊሆን ይችላል። እዛ ፍርዱን ይቀበል፣ ስለሱ አይደለም። የእሱን አጀንዳ ተቀብለን ለምን እናራግባለን? ኡስታዞች የት ናችሁ? ይመስለኛል። ቅድሙ የዚች ልጅ ቪዲዮ ታዳጊዎች ትምህርት ቤት ውስጥ ሌሎች ሕጻናቶችም አሉ። ልጆቹ ይደጉበት። ደርግ ከንጉሱ መውረድ ጋር በተገናኘ ወደ ስልጣን ሲመጣ እንዲመቸው ሌሎቹም አብረውት የነበሩት ተከፋፈሉና ግራና ቀኝ ቆመው ኢህአፓ ሰደድ ኢጭአት ወዝ ሊግ ተባባሉ ና ተጋደሉ በቀይ ሽብር ያ ሁሉ ወጣት አለቀ ንጉሱን ለማሮር ሲባል በተጠነሰሰ ሴራ ደርግ እሳቱን ለኩሶ ሰው ፈጀ የዛን ጊዜ ደግሞ ጫካ የገቡ የጫካ ህገ መንግስት የበለጠባቸው ሰዎች ደግሞ ዘረኝነትን ተከሉ አንተ አማራ፣ አንተ ትግሬ፣ ሽናሻ፣ ሀረሪ፣ ኦሮሞ፣ ሲዳማ ተባባልና ተገዳደል። አሁን ደግሞ የዚህ የመገዳደል አባዜ ሳይለቀን ከነቆሸሸ የዘረኝነት ስሜታችን ጋር እንዳለን የሚወደዱት ልጆች እንኳን ሰላም እንዳያድጉ አጀንዳ እያዘጋጀንላቸው ነው። አስራ ስምንት ዓመት ሲሞላቸው ሊያፈነዱት የሚችሉት ሊባሉበት የሚችሉት ተው ተው፣ ግድ የላችሁ። ምናልባት አንድ የተሳሳተ ነገር ያለ ይመስለኛል። የትም እናንተ የምትገነዘቡበት በየቦታው የሚሰማ ጠሺጠሽ ግጭቶች አሏል እነሱ በማን በጀት እንደሚንቀሳቀሱ በማን አይዞህ ባይ እየተባሉ ወደፊት መጣ መለስ እንደሚሉ የታወቀ ነገር ነው። ታሪካዊ ጠላቶቻችን የሚሰሩት ስራ ነው። አሁን የታሪካዊ ጠራቶቻችን እጅ ከጣት ከጥፍር አካባቢ ጋር መቁረጥ ተጀምሯል። በታላቁ ሕዳሴ ግድብ መገንባትና መጠናቀቅ እና እነሱ የላኳቸውን እንደሚቀርብላቸው ፍርፋሪ መንፈራገጣቸውን ያያችሁና መሬት ላይ ያለውን በየማህበራዊ ድረገጽ ላይ ያለችውን ኢትዮጵያ መለየትና ማወቅ ባቃታችሁ ጊዜ ኢትዮጵያ ትፈርሳለች ብላችሁ አሰባችሁ። ተስፋ ቆረጣችሁ እና ተስፋ በቆረጠ ስሜት ውስጥ እንኳን ብትሆኑ ነው እኔ የምላችሁ፣ አንደኛ ኢትዮጵያ አትፈርስም፣ ሁለተኛ እንዲህ ባለ ጊዜ እንኳን አንድ መሆኑና እጅ ለእጅ መያያዙ አንዳችን አንዳችንን ያሻግረናል እንጂ

ባለቀቹ በመጨረሻዋ ሰዓት ኪራይ ገንዘብ እየጨመረ ተከራይን ሲያማርር የነበረ የየመን የሰንአ የሶሪያ ቤት አከራይ እንኳን ቤቱ ሲፈርስ፣ ህንፃው ሲደረመስ መንገድ ላይ የተገናኘው ከተከራዩ ጋር ነው። ሁለቱም እኩሉ እናንተ እንደምትጨነቁት የታሪካዊ ጠላቶቻችን እንደሚመኙት እንቅልፋቸው እንደሚያድሩበት ኢትዮጵያ አንድ ነገር ብትሆን፣ አንተ ዛሬ በህይወት አለው የምትለው ብቻ ሳይሆን ሞቶ የቀበርከውም በእናት ማህፀን ያለው ተጎጂ እንኳን በህይወት ያለ ስለዚህ ከዚህ በፊት ለማለት ሞክሬያለሁ። እች ልጅ ማሰብ ያለባት አባቴ ወጥቶ ገባ ወይ፣ እናቴ ወታ ገባች ወይ፣ እንደ አቅሟ እናቴን ይህን ላግዛት፣ ለአባት ይህንን ልላከው ማለት አስጨናቂ ነገር በዚህ እድሜዎች እንቅላት ውስጥ ቢገባ የሚገባው ነገር ለምን ርካሽ ነገር ትሞሉታላችሁ? በኢትዮጵያ ሕግ 18 ዓመት ያልሞላው ስራ እንደማይቀጠረው ሁሉ እንደ ስራው ክብደትና ቅለት በ14 ዓመታቸው ስራ የሚጀምሩ ልጆች አሉ ጉልበታቸውን የሚበዘብዝ እስካልሆነ ድረስ ሀሳብና የአይምሮ መርዝ የሆነ ነገር ግን በመቶ ዓመታቸውም ሊነገራቸው የሚገባ አይደለም። እንኳን በዚህ እድሜያቸው ምንድነው ትርፉ? አሁን ያለው ኢትዮጵያዊነትን ሰው ጭንቅላት ላይ ሰርተን፣ ታዳጊዎች ላይ ሰርተን ኢትዮጵያ ታብባለች ብለን ስንል፣ ዘረኝነትን እንቀብራለን ብለን ስንል ነገ ደግሞ በሃይማኖት እንጋጭ ወዳጆቼ ለማንም አይጠቅም። አንደኛ ሃይማኖት አያስተምሮም አይደለም። ሁለተኛ ልጆቻችን ለሚዘራው ነገር ጥሩ አይደለም። እኔ እንዴት አድርጌ እንደምለምናችኋል አልአሩ የአገር ሽማግሌዎች እየሆነ ያለውን እየሰማችሁ ነው። እናንተ እግር ጥሏችሁ ባታየውና ባትሰሙ ልጆቻችሁ ይነግሯችኋል። ጎረቤት ይነግራችኋል። ልጆቻችንን አድኗቸው። እኔ ልጅቷ ግዕዝ አልማርም ነው የግጥሜ ርዕስ ብላ ያለችበትን ቪዲዮ የማቅረብ እንዲህ ስላለች ነው እያልኳችሁ ማለቱን አልፈለግኩት። ካገኛችሁ ትፈልጉት አጀንዳ ሰጪዎች ስላሉ የእንደዚህ አይነት ህፃናት አትነግዱ፣ እባካችሁ ምንም አይጠቅምማ። ጉዳዩ ውሃ የሚያነሳም ነው ብላችሁም ካመናችሁበት ልጆቹን ተዋቸውና ከሚመለከተው ሰው ጋር ተነጋገሩ። ይህን ያህል ህፃናት አደርጉ፣ ኧረ ይቦርቁበት የነገ ዕጣ ፈንታቸው እንኳን መወሰን የማይችሉበት ደረጃ ላይ ሆናችሁ ሆነው እነሱ አትነግዱ ትንሽ ስላሳሰበኝ ምክንያቱም ከ1988 በፊት የነበረ የበርካታ ዓመታት ሀሳብና ውጥን እቅድ ለመገነጣጠር እና ለመከፋፈል ቋንቋ ተኮር የሆነ ጂኦግራፊው ቀርቶ በቋንቋ ላይ የተመረኮዘ ክልል ሲከለል እና በህገ መንግስት 1987 ትዳር ላይ ሲጸድቅ ብዙ ነገሮች በየጊዜው እንደሚከሰቱ ይታወቅ። የአሁኑ ግን መልኩን ሰዓት ለምን እንደጨነቀኝና ስጋቴ ለምን ከመቶ ፐርሰንት እንዳለፈ ልንገራችሁ። ይህ ነገር የሆነው ወሎ ውስጥ በመሆኑ ሸሁ እርስም ወደ መስጅድ ሆኔ ማርያምን ልሳም ኑ ተባብለው ተቃቅፎ የሚሄዱ አባቶችን ያየንበት ጌታቸው መኮንን ብሎ መሐመድ ሐሰን ተቀጣይ መጪው ስሙ በስም እንኳን ከወደዳት ሃይማኖቱን ሳይመርጥ ከወደደችው ሃይማኖቱን ሳትል ከሌላ ቦታ ቢሆን አይገርመኝም ነበር። ወሎ ላይ ምንጊዜ በፍጥነት የስራ እንደተሰራ ስላልገባኝ እኔ ትንሻችሁ ለእናንተ ታናሽ ትንሽ፣ ግን ሙስሊሞቹ በአላህ ይሆንባችሁ፣ ክርስቲያኖቹም በእግዚአብሔር ይሆንባችሁ፣ ከሞትን በኋላ እንኳን ስማችን አይጉደፍ። ለፖለቲካ ፖለቲካውን ለፖለቲከኞቹ። ብትጣሉም ግድም ከሆነ ባትጣሉ ጥሩ፣ ብትጣሉም ግድ ከሆነ ለስልጣን እንደሚጣሉት ለፖለቲካ እንደሚጣሉት ተጣሉ። ምክንያቱም ወንበሩን ያገኛችሁ ስለት ይቀራላ ሁሉ ነገር ወይም ያጣችሁ ስለት ይቀራል ሁሉ ነገር በሃይማኖት ጉዳይ ዛሬ ታሪክ መስራታችሁም መስሎም የሚታያችሁ የሚወሆች ካላችሁ ነገ ልጆቻችን ይተላለቁበታል። ይችል ምምርት ቅር እንግዲህ ከዚህ በላይ ምንም ማለት አልችልም። የኃላፊነቴ ያየሁትን መታረም ያለበትን ነገር ተናገር ያለው ምክንያቱን ታውቁታላችሁ፣ መነሻውን ታውቁታላችሁ፣ ማን እንዳደረገው ታውቁታላችሁ፣ የማን መልእክት እንደሆነ ታውቃላችሁ። አጀንዳ መሆኑን መረዳት ነው ያውቃታችሁ፣ አጀንዳ ነው፣ እየነገርኳችሁ ነው። አጀንዳውን አትቀጡ እና እንዳለ ሀሳቡን መረውረው ሁለት አካላት ላይ አንደኛ የቤተሰብ ወላጅ ላይ እሱ እንዳደጉት ልጆ ይደግ፣ ለምን ያስጨንቁታል? ያልተገባ የሌላ ሰው አጀንዳ የሆነ ነገር ምት ለምን ያስጨንቁታል? ሌላው የሃይማኖት አባቶች ላይ። የሃይማኖት አባቶች ሙአሚኖቹ፣ ምዕመናኑ መንገድ ሲስቱ መልሷቸው። እረኝነታችሁ ለመቼ? በጎቻችሁን ጠብቁ። ያልተገባ ነገር ሌላ ሰው ላይ ሊያደርጉ ሲከጅሉ ተዉ በሏቸው። የነብያችን ስላላ ወሰለም የእሳቸውን ቃል አስታውሱ። የእሳቸውን አደራ አስታውሱ። ዛሬ ይህን ልበል በጣም አዝኛለሁ ደግሞ ምን ጨነቅበት ነገር አትጡ የተባል እና የተረገምን ይመስል ያልተወጣ ነው እያስቸገረን እየተንፏቀቅን እንደገና መሆኑ ነው። ለማንኛውም ይመለከታችኋል፣ ኃላፊነቱ አለባቸው ብዬ ወደ እናንተ የወራወርኩት ሀሳቡን። ይህንን ይመስላል ሞርስ ሀሳብ። ዛሬው ይህንን ይመስል ነበር። አስረዘምኩባችሁ በአንድ አረፍተ ነገር ሊጠናቀቅ የሚችል ነገር ነበር፣ ግን ስረ መሰረቱንም መመርመርም እንድትችሉ ስለፈለግኩ ነው። በኋላ እጄን ታጥቤ ያለሁ ከደሞ ንጹሕ ነኝ ለማለት የምንደፍረው በየደረጃ ሁላችን ኃላፊነታችንን ስንወጣ፣ በቀጣይ በሌላ የሞርስ ሀሳብ እንገናኛለን። እስከዛው ድረስ ቸር ነገር ያሰማን፣ ሰላም ያገናኘን። ይህን ለማለት አመሰግናለሁ።